እንዴት ናችሁ የተወደዳችሁ? ይሄኛው ክረምት የአጥቂዎች አደን የበዛበት ክረምት ነው ማለት ይቻላል። ግን እሱ ብቻ ሳይሆን የስፔሲፊክ የአጥቂዎች አደን ነው። ምክንያቱም አሁን ብዙዎቹ ትልልቆቹ ክለቦች የሚፈልጓቸውን አጥቂዎች ካያችሁ ያው በአብዛኛው ተመሳሳይ ስሞች ይጠቀሱ ነው የምንሰማው። ለምሳሌ ቤንያሚ ሼሽኮ፣ ቪክቶሪዮ ኬሬሽ፣ ኡጎ ኤኪቲኬ፣ ኒክ ቮልተሜድ፣ አሌክሳንድር ይስቅ አይነት ተጫዋቾች ግን ሁሉም ረጃጅም ናቸው። አይደለም ሁሉም ከሜትር ከ85 ወይ ከሜትር ከ በላይ ናቸው። ሰሞኑን ባየር ሚኒክ ሊያስፈርመው ይችላል እየተባለ ያለው በአውሮፓ ወጣቶች ዋንጫ ለጀርመን በጣም የሚያስደንቅ ብቃት እያሳየ ያለው ለነገሩ ባለፈው በኔሽንስ ሊግም የጀርመን ብሔር ብድና ስልጣን ግልስማን የጠሩት የስቱትጋርቱ አድቂ ኒክ ቫልተሚድ ወዲያው ምታስተ ሰውሉት አይነት ነው ምክንያቱም ሜትር ስ ካሉት ተጫዋቾች ሁሉ ዘለግ ብሎ ጎላ ብሎ የሚታይ ነው ሜትር ከ98 ስለሆነ በጣም ጥሩ ሲዝን ነው ያሳለፈው በስቱትጋርት 23 ዓመቱ ነው አሁን ነገር ግን ይሄ ተጫዋች በጀርመንም በሌሎች የአውሮፓ ትልልቅ ክለቦችም እየተፈለገ ያለ ነው አሁን እንዲህ አይነት ቁመት ያላቸው አጥቂዎች ከጥቂት ዓመታት በፊት በገበያው በብርቱ የሚፈለጉ አልነበሩም የሆነ ጊዜ የአጥቂዎች ወርቃማ ዘመን ነበር ብዙ ቡድኖች በአራት አራት ሁለት ወይ በሶስት አምስት ሁለት ይጫወቱ ስለነበር አብዛኞቹ ቡድኖች ሁለት አጥቂዎች ነበሯቸው። ከዚያ በኋላ እግር ኳስ የበለጠ በፎልስናይን የሚጫወቱ ቡድኖች ሲበዙ የበለጠ ፖሴሽን ኦሪየንትድ መሆን ሲጀምር የቡድን ዋና ጎል አስቆጣሪዎች ዘጠኝ ቁጥሮች መሆናቸው አብቅቶ እንደ ሜሲ፣ ሮናልዶ፣ ሃዛርድ፣ ኔይማር፣ ሳላ፣ ማኔ አይነት ተጫዋቾች መሆን ሲጀምሩ የዘጠኝ ቁጥሮች አስፈላጊነት እየቀነሰ መጣ። ያው ሲስተምም ለውጥ ተደረገ። ስለዚህ በ352 የሚጫወት ወይ በ442 የሚጫወት ቡድን እየጠፋ ሄደ። አሁን በቅርብ ጊዜ ግን የሁለ ሁለት አጥቂዎች ሲስተም የሚመለስ አይመስለኝም። በቶሎ ኢንተር ነው ኤክሰፕሽን የሚመስለኝ ሁለት አጥቂዎችን የሚጠቀም ነገር ግን ከዛ በስተቀር አሁን በቅርብ ጊዜ የምናያቸው አጥቂዎች ከጥቂት ዓመታት በፊት አጠር ያሉ የላቀ ቴክኒክ ያላቸው ቀልጣፋ፣ በጠባብ ስፔስ መጫወት የሚችሉ ይባሉ ነበር። አሁን ግን በዚህኛው ክረምት እና በባለፉት ጥቂት ዓመታትም የሃላንድን ጨምሮ ማለት ነው በጣም ረጃጅም አጥቂዎች የሚፈለጉበት ጊዜ ነው። አሁን እንደው ዝቅ ባለ ደረጃ ያሉትን እድሜያቸው ከ23 ዓመት በታች የሆኑትን ተጫዋቾች ብታዩ ኤኪቲኬ፣ ሼሽኮ፣ ሳሙ በፖርቶ የሚጫወተው የቅድሚያ አትሌቲኮ ማድሪድ ተጫዋች የነበረው የዛሬ ዓመት ወደ ቼልሲ ሊዘዋወር ተቃርቦ የነበረው ተጫዋች በቁመት ረጃጅም ናቸው። የሃይኢንቴንሲቲ ሩጫዎች አሏቸው። ግን በቁመታቸው ታርጌትማን ብቻ ተብለው የማይወሰኑ ፕሬስ የሚያደርጉ ቴክኒካቸው የላቀ እንደዚህ አይነት ተጫዋቾች ናቸው። የሃይ ቮሊዩም ራነርስ ናቸው የሚፈለጉት አጥቂን። በነገራችን ላይ ማንቸስተር ዩናይትድ ካልተሳሳትኩ ለመጨረሻ ጊዜ የ20 የሊግ ጎል አስቆጣሪ ተጫዋቹ ሮቢን ቫን ፐርሲ ነው በ2012/13 የውድድር ዘመን። ስለዚህ ለ12 ዓመት 20 የሊግ ጎል ያስቆጠረ አጥቂን ኖሮት አያውቅም። በሁሉም ውድድሮች ዝለተን ኢብራሂሞቪች 28 ጎሎች ወይም ማርከስ ራሽፎርድ 30 ጎሎች አስቆጥረው ያውቃሉ። ግን የሊግ ጎል የፕሪምየር ሊግ ጎል ብቻ ከወሰድን ግን ከቫን በኋላ ማንቸስተር ዩናይትድ የ20 ጎል 9 ቁጥር ኖሮት አያውቅም። ስለዚህ አደን ላይ ነው። ባለፉት ጥቂት ዓመታት የቪክቶር ዮኬሬሽ፣ የጆሹዋ ዚርክዜ፣ ከዛ በፊት ባለ ልምድ የሆኑት እንደ ኤዲንሰን ካቫኒ ራሱ ዘላተን ኢብራሂሞቪች ወይ ክርስቲያኖ ሮናልዶን መልሶ ማምጣት ወይ ወጣት ተስፈኛ አጥቂዎችን እንደ አንቶኒ ማርሲያል አይነት ተጫዋቾችን ብዙ ገንዘብ የወጣበትን ሮሜሎ ሉካኩ፣ እነዚህ ሁሉን ሞክሮ ያንን የ20 ጎል አጥቂ ማግኘት አልቻለም። ስለዚህ አሁን በዚህኛው ክረምት የቪክቶሪዮ ኬሬሽ የሚጠቀስ ነበር። አሁን ኢኬቲኬም ሲነሳ ሰማለው አጥቂ ፍለጋ ይማስናል። አርሰናልም ከፒየር ኤሜሪክ ኦባምያንግ መልቀቅ በኋላ ሀያ የሊግ ጎል አጥቂ ያስቆጠረበት የውድድር ዘመን አልነበረም። ስለዚህ የቁጥር ጥያቄ ብቻ ከተመለከትን ኦባምያንግ ነው ለመጨረሻ ጊዜ ሀያ የፕሪምየር ሊግ ጎሎችን ለአርሰናል ያስቆጠረው ሩ በአርሰናል በነበረበት ጊዜ ከ2 20 ጎል ላይ ደርሶ አያውቅም። ስለዚህ በቫምፐርሲ እና በኦባሚያንግ መካከልም ቫምፐርሲ የመጨረሻ የአርሰናል ሲዝኑ ላይ የፕሪሚየር ሊግ ከፍተኛ ጎል አስቆጣሪ ስለነበር አርሰናል ሌላ ሀያ ጎል የሚያስቆጥር ዘጠኝ ቁጥር እስኪያገኝ ድረስ አመታትን ጠብቋል። ልክ ነው። አንድ ሲዝን ላይ አሌክሲስ ሳንቼዝ አንዳንድ የዘጠኝ ቁጥር፣ አንዳንድ ጊዜ የግራ ክንፍ ተጫዋች እየሆነ ሀያ አራት ጎሎች አስቆጥሯል። ግን በአውት ኤንድ አውት ዘጠኝ ቁጥርነት የመጨረሻው ከፍተኛ ጎል አስቆጣሪ ቫምፐርሲ ነበር ኦባሚያንግ እስኪመጣ ድረስ። ስለዚህ ረጅም ጊዜ የጎል አስቆጣሪ ዘጠኝ ቁጥሮች ችግር ቡድኖች ውስጥ ነበር። ያኔ እንግዲህ አንድ የቤንዜማ አንድ የኢጓይን አንድ የሱዋሬስ የሚጠቀስ ነበር። በቼልሲም ቢሆን ለመጨረሻ ጊዜ ሀያ የሊግ ጎሎች አስቆጣሪ አጥቂ 2017 ላይ ዲዮጎ ኮስታ ነበር፣ አንቶኒዮ ኮንቴ በመጣበት የውድድር ዘመን ኮስታ ቼልሲ የፕሪምየር ሊግ ሻምፒዮን ሲሆን ማለት ነው። ያኔ የመጨረሻው ዘጠኝ ቁጥር እሱ ነው። ከዚያ በኋላ እንግዲህ ብዙ አጥቂዎች መጥተው ሄደዋል። አሁን ደግሞ ተረኛው ፈራሚ ሊያም ዴላፕ ነው። ባለፉት ሁለት የውድድር ዘመናት ኒኮላስ ጃክሰን ነበር የቼልሲ አጥቂ የነበረው ኢጓይነን ውሰት አምጥተውታል። ቴሚ አብርሃምን ተጠቅመዋል። የሌሎች ብዙ ሙከራዎች አድርገዋል። ሊቨርፑል የግድ ሰላሳ ጎል የሚያስቆጥር ወይም ሀያ ሲደመር የሊግ ጎሎች የሚያስቆጥር ዘጠኝ ቁጥር አያስፈልገውም ነበር ባለፉት ዓመታት ምክንያቱም ሙሐመድ ሳላ ከየትኛውም ዘጠኝ ቁጥር የተሻለ ጎሎችን ያስቆጠር ስለነበር፣ ግን እንዲያው ለማነጻጸር ያህል አይ ቲንክ ዳንኤል ስተርጅነ ሩይስ ሱዋሬዝ በ2013/14 የውድድር ዘመን ሀያ የሊግ ጎሎችን ካስቆጠሩ በኋላ ሌላ ከፍተኛ ጎል የማስቆጠር ታሪክ ያለው ዘጠኝ ቁጥር አልነበረውም። ስለዚህ ብዙዎቹ ዘጠኝ ቁጥር ይፈልጋሉ የሚባሉት ክለቦች ለረጅም ጊዜ ሀያ ጎል የሚያስቆጠር ተጫዋች አልነበራቸውም። ስለዚህ አሁን ሁሉም ክለቦች ዘጠኝ ቁጥር ፍለጋ ገበያው ላይ ፈስሰዋል። እኔ እንዲያውም ከማንቸስተር ሲቲ በስተቀር ወርልድ ክላስ ዘጠኝ ቁጥር ያለው ሌላ የእንግሊዝ ቡድን ያለም አይመስለኝም። ኒውካስል አለ፣ ልክ ነው፣ ግን ከትራዲሽናል ቢግ ሲክስ ካያችሁ ሁሉም ቡድኖች ተጨማሪ ጥራት ያለው ዘጠኝ ቁጥር ቢጨምሩ ቡድናቸው ላይ ከፍ ያለ የፍክክር አቅምን የሚጨምሩ ይመስለኛል ግን ቅድም እንዳልኩት የዚህኛው ዘመን የአጥቂዎች አይነት ግን እንዳለ ኤቲፒካል አጥቂዎች የሚሏቸው ከጥቂት ዓመታት በፊት በገበያው ብዙ ተፈላጊነት የሌላቸው የሚመስሉ ሳይዛቸው ከፍ ያለ በኃይል የተሞሉ ኢንቴንሲቲ ያላቸው እና ጎል አስቆጣሪዎች ናቸው። ስለዚህ ምናልባት እግር ኳስ በመጠኑ ዘጠኝ ቁጥሮችን እንዲህ አይነት ታይፕ ዘጠኝ ቁጥሮችን እንደገና ወደ መቀበል ተመለሰ የሆኑ ያይ የሚል ጥያቄን የሚጋብዝ ይመስለኛል። በቅርብ ጊዜ የእንግሊዝ አካዳሚዎች ትልልቅ ዘጠኝ ቁጥሮችን ለማፍራት ቸግሯቸዋል። ባርሰሎና እንኳ አጥቂ ገበያው ላይ ስለሚያጥር ነው አይደለም፣ የ34 ዓመት እድሜ ላይ ይገኝ የነበረውን ሮበርት ሌቫንዶቭስኪን ያስፈረመው። በእርግጥ በጣም የተዋጣለት ዝውውር ነበር። በመጀመሪያው የውድድር ዘመን የፒቺቺ አሸናፊ ነበር። በዚህኛው የውድድር ዘመን አርባ ጎሎች አስቆጥሮላቸዋል። የሆነ ጊዜ ፋሽነብል እንደሆኑ አይደለም የአጥቂዎች ነገር። ነገር ግን አሁን ዘጠኝ ቁጥሮች እንዳልኩት በዚህኛው ክረምት በብርቱ የተፈለጉበት ክረምት ነው ማለት ይቻላል። ማንቸስተር ዩናይትድን ቅድም ስጠቅስ ነበር ብዙ የአጥቂ ሙከራዎች አድርጓል ባለፉት አመታት። ሊቨርፑል ለምሳሌ በቅርብ ጊዜ ብዙ ገንዘብ ያወጣበት ዳርዊን ኑኔዝ ያንንም ያህል አልተሳካለትም እንደዚህ። አሁን ግን በድጋሚ እንግዲህ እነዚህ አጥቂዎች በገበያው ላይ የእንደዚህ አይነት ታይፕ አጥቂዎች ማለት ነው የአጥቂዎች መፈለግ ብቻ ሳይሆን የእንደዚህ አይነት አጥቂዎች ፍለጋ ነው ያለው እና የሆነ ጊዜ እንዳልኩት የማይፈለግ ወደ መሆን አስር ቁጥር ሞተ እንደሚባለው የትራዲሽናል ዘጠኝ ቁጥርም ወደ መጥፋት እየሄደ ነው። ለምሳሌ አሁን በፊት የየቡድኖቻ ሳሮች የነበሩት ትልልቆቹ አጥቂዎች ነበሩ። እኛ እንኳን ኳስ ማየት በጀመርንበት ጊዜ ብዙዎቹ ትልልቅ ቡድኖች ቢያንስ ሁለት ትልልቅ አጥቂዎች አሏቸው። እንደው የእንግሊዞቹን ብቻ ለመጥቀስ ለምሳሌ 1990ዎቹ መጨረሻ፣ ሁለት ሺዎቹ መጀመሪያ ላይ ማንቸስተር ዩናይትድ ለምሳሌ ትሬብል አሸናፊ በነበረበት ጊዜ ድዋይት ዮርክ፣ አንዲኮል አንዲ ኮል፣ ቴዲ ሸሪንግ፣ ኦሌጉነስ ሆልሽ አይነት አጥቂዎች ነበሩት። አርስናል በአንድ ጊዜ የአንድራይት ዴኒስ ቤርካምፕ፣ ኒኮላ አኔልካ፣ ጥቂት ቆይቶ ቲየሪ ሄንሪ፣ ዳቪር ሹከር፣ ኑዋንኮ ካኑ። እነዚህ በዛ ዘመን የነበረው አጥቂዎች ናቸው። ጥቂት ቆይቶ ቬልቶርድን ጨምረዋል። ማንቸስተር ዩናይትድም ጥቂት ቆይቶ ሩድ ቫን ኒስተልሮይን አስፈርመዋል። ወይም ዲዮጎ ፎርላን ብዙ ባይሳካለትም ብዙ ተወርቶለት ነበር የመጣው። በሌሎችም ትልልቅ የአውሮፓ ክለቦች የየቡድኖቻቸው ዋና ዋና ሰዎች አጥቂዎች ነበሩ። ሮናልዶ ሺረር፣ ወያ እያልን የምንጠቅሳቸው ማለት ነው። እና ከሁለት ሺህ በፊት ብዙ ጊዜ የዓለም ውድ ተጫዋች እየሆኑ የሚፈርሙት ዘጠኝ ቁጥሮች ነበሩ ከ2000 ወዲህ ግን ደግሞ ከ2010 በኋላ በብዛት የአጥቂዎች ሚና እየቀነሰ እየቀነሰ ቡድኖች ጎል የሚያስቆጥሩበት ሬት እየጨመረ ነገር ግን የጎል አስቆጣሪ ማንነት እየተቀየረ መጣ እና ባለፉት 25 ዓመታት የዓለም ውድ ተጫዋች ሆኖ ሬከርድ ያሻሻለ ዘጠኝ ቁጥር አልነበርም። ኤርናን ክሬስፖ ነው ለመጨረሻ ጊዜ የዓለም ውድ ተጫዋች ሆኖ ወደ ላትሲዮ የተዘዋወረው ከፓርማ ወደ ላትሲዮ በሄደ ጊዜ በ2000 ከ25 ዓመት በፊት ወይም ከሩብ ክፍለ ዘመን በፊት ከዚያ በኋላ የአለም ሁሉም የተጫዋቾች ሬከርድ ይሻሻል የነበረው በአማካዮች ወይ በክንፍ በኩል በሚጫወቱ ተጫዋቾች ነው እና የአጥቂዎች ሚና እየቀነሰ እየቀነሰ መጥቶ እዚህኛው ዘመን ላይ ደረሰን። ግን አሁን ድንገት ሪ ኪንድል እየሆነ ነው ማለት አልችልም። ድሮ እኛ ኳስ ማየት ስንጀምር ኮል፣ ዮርክ፣ ሺረር፣ ሰተን፣ ቴሪ፣ ኦንሪ፣ ዴኒስ ቤርካምፕ፣ ሩኒ፣ ሃሰል ባንክ፣ ቫኒስተር ሮይ የዛ ዘመን እንደዚ አይነት ፋሽነብል አልነበር። አሁን በየቡድኖቻቸው ብዙ ጎል የሚያስቆጠሩ ተጫዋቾችን ካያችሁ ሳላ በሊቨርፑል፣ ፓልመር በቼልሲ፣ እምቤሞ በብሬንፎር፣ ሳካ በአርስናል እነዚህ የኢንሳይድ ፎርዋርዶች ናቸው። በቅርብ ጊዜ እንኳን ብዙ ጎል የሚያስቆጠሩት ግን ይሄኛውን ክረምት ግን ካየን እንደዚህ አይነት አጥቂዎች መፈለግ እንደገና የተጀመረበት ነው። አራት አራት ሁለት አልተመለሰም፣ ግን የበለጠ የትራዲሽናልና ኢንፎርም ያላቸው ተጫዋቾች እየተፈለጉ ያሉበት ዘመን ነው። እንግዲህ የታክቲክ ኤቮሉሽን ነው ዘጠኝ ቁጥሮች እንዲጠፉ ያደረገው ካልን አሁን ደግሞ እግር ኳስ እንደዚህ ነው፣ ሳይክሊካል ነው ይባላል። የሆነ ጊዜ በቃ ፋሽኑ አለፈበት የሚባል ነገር፣ አሁን ደግሞ እንደገና የሚፈለግበት ዘመን ይመጣል። አይደለም የጓርዲዮላ ማንቸስተር ሲቲ የቻምፒየንስ ሊግ አሸናፊ ሲሆን በ1920ዎቹ መጨረሻ 30ዎቹ መጀመሪያ ላይ የድሮ የአርሰና አሰልጣኝ ከመቶ ዓመት ምናምን በፊት የተጠቀሙበትን ፎርሜሽን የተጠቀሙ የደብሊዩኤም ሲስተም የሚባለውን ማለት ነው እና አሁን እንደዚህ አይነት ልማድ እያስተዋልን ያለን ይመስላል። አሁን የድሮዎቹ ለጎል ጀርባቸውን ሰጥተው የሚመጣ ኳስ ብቻ የሚጨርሱ ተጫዋቾች አይነት ማለት አይደለም። ምክንያቱም ሼሽኮ ሲመለመል፣ ዮኬሬሽ ሲመረመል፣ ኤኪቲኬ ሲታይ ከጎል ማስቆጠር ውጭ የበለጠ ፕሬስ ያደርጋሉ ወይ ፓርትነርሺፕ መፍጠር ይችላሉ ወይ እንደው በጨዋታ ውስጥ የ9ጠኛ ዘጠኝ ቁጥር ሮል ይዞ መጫወት ይችላሉ ወይ ወደኋላ ይመልሳሉ ወይ ፕሌሜኪንግ ችሎት እነዚህ ሁሉ ይታያሉ። ከሁሉ በላይ ግን ቁመትና ሃርድ ራኒንግ በጣም የሚያስፈልጉ መስለው እየታዩ ናቸው። እና እንደዛ አይነት ነገር እያስተዋላችሁ የሆነው እናንተስ የትራዲሽናል ዘጠኝ ቁጥር የመመለስ ምልክት እየታያችሁ የሆነው? እግር ኳስ እንዳልኩት ሳይክሊካል ነው። የሆነ ጊዜ አለፈበት የተባለ ጽንሰ ሀሳብ የሆነ ጊዜ እንደገና ከተደበቀበት ወጥቶ እንደገና ሪቫይቭ ሲያደርግ እንደገና ሲያንሰራራ እናያለን። እና ምናልባት ይህንን ምልክት አስተውላችሁ እንደሆነ ብናወራበት አሪፍ ሳይሆን አይቀርም።